ውድና የተወደዳችሁ ውድ እኛ እንደት እንዴት ናችሁ? ደህና ናችሁ? እኛ በጣም ሰላም ነን፣ በጣም በጣም ሰላም ነን። ብቻ እየጠፋን ነው ወላሂ፣ አሁን ላይ ብቻ ስራ ቢዚ ያደርጎን ነው መሰለኝ በሉት እና ዛሬ አነስ ያለ እጥር ምጥር ቪዲዮ እዛ ከዛ ተኝታል ውጭ ውጭ ላይ ናቸው ያሉት እና ያኛውን ቤት ዘግቶታል። ከዛ ብዬቃ ስብይ ሳየ እንደዚህ እንደዚህ ሳየኩት ለሽ ትሆላል እና ምናሰብኩኝ ስልበጭ ይችን ፊኛ እነፋት አለው ፈርግ እነፋትና ከዛ በኋላ ሳቁ ዝም ባይ አለቀውም አለቀው እየተጣሉ ነው። እነሱ ራሱ እንጃ እንዴት እንደሚያስሩኝ አላውቅም።